ሰርግ እንሂድ ብለው እየጠራኝ ነው። ወደ ጨለንቆ ነው ሰርጉ የሚሆነው፣ እና የሐረርጌ ኦሮሞ ማህበረሰብ እንግዲህ ሰርጋቸው በጣም ነው የሚደምቀው። ብዙ አይነት ጭፈራዎች ይኖራሉ ሰርጉ ላይ፣ ብዙ አይነት ምግቦች ይኖራሉ፣ ደስ ደስ የሚሉ ካልቸሮች ይኖራሉ። እና ታቸው እየጠበቀኝ ያለው እሱ ኦሮሞ ውስጥ ነው ያለው። እግረ መንገዳችን ሌላ ቦታ ልንሄድ እንችላለን። እና አሁን ያለው ድሬዳዋ ነው። ከድሬዳዋ ነው ጨለንቆ የምንሄደው። ጨለንቆ እንግዲህ ብዙ ጀግኖች ያፈራች ቦታ ነች። ካሜራስ ላስተካክል እንዲያልኩኝ ይሻላል። እንዲህ ባረግ ይሻላል። ፊት ተስዋ እንዲል አድርግ አሁን ይሻላለሁ ነው ጨለንቆ ነው የምንሄደው። ጨለንቆ እንግዲህ የጨለንቆ ጦርነትን ታውቃላችሁ። ብዙ መስዋዕት የተከፈለበት ጦርነት ነው። የጀግኖች ሀገር ነው የሚሄደው ማለት ነው። ጨለንቆ ሄደን ነው ምን ነጣው። ስለዚህ ሩሜን እንኳን እናስተካከልኩ እንዳለ ነው ለሮሃው ኦፕሽን እየደወለ ልጅ ምን ስለሆነ እሱ እየደወለ ነው። ሀምሳ ጊዜ ነው የሚደወለው። ዱርሳ ካም ዱርሳ ይባላል ዱሩን ይባላል ድሬዳዋ ልጁ ነው። ሰነኔ አሪፋ ሶ ምንም እንዳትረሳ፣ ስልክ፣ ፓወር ባንክ ማንዳቶሪ፣ መታወቂያ ሰር ሌላ ምን ቀረ? አሁን ሺ ቦርሳ ከስሬ የማትለየኝ ቦርሳ ነች። ብዙ ነገሮች እንጣጣዎች ምትዝልኝ እቺ ጎርሳ ነች። እቺ ቦርሳ ውስጥ እቺ የካሜራ የሚያዣ ነው። ግን ላይ ብዙ መንገድ ስለ እየደወለ ነው። ዱርሳ እየወረድኩኝ ነው። አቡ መጣ መጣ አይ

እንዴት እናደርጋለን? ዜን የሩማችን በር እንዘጋለን። ጫማ ውጭ አስጥቼ ነበር ጫማ ላዛያዎች ጫማዎች ውጭ አስጥቼ ስለነበረ ውጭ ከሚሆኑ ለማንኛውም እዚህ ቢሆኑ ይሻላል ብዬ ይቻላል ብዬ ስላሰብኩኝ ነው። ቶሎ በላ ዱርሳ። እኔማ ዛሬውን በደንብ ነው የምቀርጸው። አብሽር አርላንም እናያለን

የአንሶላም ይመስለው አቦ ምንም ቀን እኮ ሳይበቃኝ በቃ ልመለስ ነው። አሁን የምንገኘው ጨለንቆና አለ ፍኔት ነው። ቆቦ ቆቦ ቆቦ፣ እንግዲህ የጫት ሀገር ነው። አሪፍ ጫት አለ ቆቦ። አጃ ኢባ የሆነ ጫት ነው ያለ። ደደር ነው የምንሄደው። ጨለንቆ ብዬ ነበር ግን እኮ የጀመርኩት ቪዲዮ እዛው፣ የሐሳብ ለውጥ አለ። ሹፌሩና እዛው ረዳቱ አጭበርብረውኛል። ጨለንቆ ነው ሰወጣ ነበረው። አሁን ግን ደደር ነው የምንሄደው ደደር የቀመር ዩሱፍ አገር። ስሙ ቀመር፣ አገሩ የተወለደው ደደር፣ ያደገው ሐረር፣ የሚነዳው ሀመር ነው ማለት።

አካሏን እንዴት ምን ምን እሺ ነው እንግዲህ፣ አሁን ሰርግ ነው የመጣው ብያቸው ሰርገኞቹን አላቃቸው ለመናገር ድንኳን ሰብሬ ነው እንግዲህ የመጣው ማለት ነው። መኪናው ላይ ባሉን ወይም ደግሞ አፉፋ እየነፉ ነው ላሳያቸው የተነፋ ነው። ዜን እንግዲህ አፉፋውን ከተነፋ በኋላ እንደውም ተው የው

ደደር ጉዞአችን እንግዲህ በማገባደድ ላይ ነን ማለት ለመድረስ ማለት፣ የጫት ማሳ ላሳያችሁ፣ እስቲ ረርጌ ውስጥ ያለ የጫት ማሳ ላሳያችሁ። ይህ የምታዩት እንግዲህ ጫት ነው። እንደውም ይህ እዚህ ጋር ብዙም የለም ጫት ሞር፣ ወደፊት ለፊት በደንብ አሳያችኋለሁ። ጫት ማሳ ነው እንግዲህ። ወደ ሰርግ እየሄድን ነው እንግዲህ

ያቺ መኪና እቺ መኪና ያላችሁ ላሳያት ነው። ዳይና ትባላለች፣ ወይም ደግሞ ነቱ ቢን ይሏታል። እና የሞላ አስራ ሁለት ሰው ትባለ መኪና እቺ ነች። በቃ እቺን ፈልጎ ነው ሰርግ ቦታው ደርሰናል። ላይ ከፍለፊታችን ሰው ጭኑ የመጣ እዚ ያለ ለሰርጉ ተብለው እንዴት እንደሚያስወርዳቸው እራሱ ላሳያቸው፣ እንደገረበ ታውቃለህ። ልጆቹ መኪኖቹ ላይ እንዳይወጡ የመረጡትን ሰው ያስገባሉ፣ ሌሎቹን ይከለክላሉ። በዘመድ ነው ገባ ለመንጠልጠል ቦታው ደርሰናል። እንግዲህ አሳያችሁ ሳም በላና ምሳር ተሎስ ሰባለ ሰዓት ለምን ወደ ከተማ ነው? አሁን ያለነው ደደር ነው ያለነው። የቀመር ዩሱፍ ቤት ወደዚህ ነው አሉ። እዚህ በምን ላሳያችሁ

በልተን እንግዲህ አይታችኋል። ጫቱ ራሱ ለእንግዳ የመጣው ጫት ጫቱን አልቃምንም፣ ግን መተናል። እንግዲህ በጣም የገረመኝና ያዘንኩት ነገር ያው ሄሌ ይጨፈራል ብዬ ነበር። እዚህ ሄሌ አያቁም። እዚህ ሄሌ አያቁም። እዚህ እኔ ሄሌ ሲያቁ ነው ሲጨፈር። ሄሌ የለም የለም። ናው ቢ አር ማታ ባይሆን ሸጎዬ ምናምን ይጨፈራሉ። አሁን እንግዲህ ከደደር ወደ ድሬዳዋ መንገድ ልንጀምር ነው። ሰዓቱ 12 ሰዓት ከሩቡ